አንድ እሱ ነው። እንዲሁም ወደኋላ አካባቢ ሀይ ፕሬሲንጉን አልተቆም እንዲህ ፍታቱ ማድረግ አለበት፣ እና ምናልባት ቡናም የተሻለ ነገር ሊያገኝ ይችላል። የመጀመሪያው እንቅስቃሴ የአማካይ ስፍራው ኢትዮጵያ ቡና አማካይ ስፍራ ብዙ አያቆየም። በረከት የተሻለ ጸጋ ሌላ የተለየ የቅንብር ቅጣት ምት ካልመቱ ቢንያም በቀጥታው ወደ ጎልበት አደገኛ ኳስ። ዳናልድ ብራሂም በጨዋታው የመጀመሪያውን ኳስ መልሰዋል። ጠንካራ ምት ነበር፣ ጠንካራ ምት ቅዱስ ጊዮርጊስ የመጀመሪያው ጥሩ ናማውን የጠበቀ ሙከራ። ፓወር አለ፣ ናማውን ጠብቀዋል። ዳናል ኢላማውን የጠበቀ ሙከራ ሶስት ንክኪ ቲፒካል የግዙፍ አጥቂ ስኖር የምትጠቀመው ኳስ ነው። ዳናል የለጋውን ኳስ ተኮንኮኒ ኳሱን ጨርፎ ለአማኔል የሰጠው ቆንጆ ኳስ ነው። የሾለከው በአሩ በዚህ ነገር ጥፋት ሰርቷል ይለዋል። ሚኪያስ አላመነም። የኢትዮጵያ ቡና ተጫዋቾች ቢጫ ካርድ ሚኪያስ

ደርጉ ጨዋታ ሰይድ ሳይበዛ ያስፈልገዋል። ግን ይሄ ግን ይሄ ግን በጣም ቀላሉ ነገር ሜዳ ላይ ላለመሸናነፍ የሚደረግ ትግል አይመስልም። ሜዳ ላይ ቀብሎ ጨዋታውን መቀጠል ወደ ጎል ቀላል ኳስ ነው። ዳናልድ ሊብራይም በሁለት ጊዜ ኳሱን አቀዝቅዞ ይዞታል። እጅም ኳሳውን ዲቫይን አንድ ለአንድ ዲቫይን አለፈ። ወደ ፍጹም ቅጣት ውድክልን ሰራ በሰራ ውድቀዋል። አሸናፊና ዲቫይን ቅድስ ጊዮርጊስ ቡድን ነው ያለ ነው። በዛ ላይ ቶሎ ፈጣን ረጃጅም ኳስ ኢትዮጵያ ቡና ይጠቀማል። ግብጠባቂ ዳናልድ በዚህ ጥሩ ኳሊቲ ያለው አሁን ይበልጥ ዲቫይንና ዲቫይንና ኮንኮን ሀፊዝ ቆንጆ ኳስ ጎል ማስቆጠር ኮምባይን ማድረግ የሚችሉበት እድል ነበር። እንዲጠቀም ካስፈለገ ረጃጅም ኳሶች ይፈልጋል። ያን በሚገባ እያደረጉለት ነው። እያንዳንዱ ኳሱን ታሳቢ ያደረጉ ናቸው። መልሶ ማጥቃት ከኢትዮጵያ ቡና ቅጣት ምት፣ እዛ ኳሱ እንደገና ነጥቀዋል። አማኑኤል አድማሱ ገባ። አማኑኤል በግራ እግሩ መታ፣ አደገኛ ኳስ። ሁለተኛ ጎል ኢትዮጵያ ቡና አማኑኤል አድማሱ የመታው ኳስ ፍጹም ደስታ ውስጥ ከተዋቸዋል። ባሩ ማመን አልቻለም። የማዳን ዕድል ነበረው ግን አልሆነም። የኢትዮጵያ ቡና ደጋፊዎች በደስታ ማዕበል ውስጥ ገብተዋልቸው ሜዳላ የፈጸሙ ውስጠት ኢትዮጵያ ቡናዎች በጠምባርጎን ይጠቀሙበት። ተመልከት። አማኔል ኤርበው የመልሶ ማጥቃት ለበረከት ሰጥቶት መሄድ ነበር የፈለገው ነገር ግን እዛው ኳሱን ነጠቁ። ኦካይ ጁል ለአማኔል ሰጠው። አማኔል ፈጥኖን ሰቱን ውስጥ የገባው በጭራሽ ግብ ጠባቂው ባህሩ የተዘጋጀው ማይመስል ነበር። በአንድ ፓስ ነው አሸናፊ ነክቷታል፣ አሸናፊ ነክቷታል። ብሩክን በአንድ ፓስ ነው የቀነሰው። አሸናፊ በአይነካይ ኳስ ይገባ ነበር፣ እርግጠኛ አይደለሁም ግን፣ የመጀመሪያውን ሩጫ ተመልከት። ቆንጆ አድርጎ ነው ብሩክን የቀነሰው። ቦታዊቱ በግራግሩ ለመምታት ነው የሞከረው። ፓሱን አሸናፊ ስለጨረሱ ባህሩ መንካት ወይም ደግሞ ባህሩ ሄኖክ የቅጣት ምት ኳሱን አሻማ ጸጋ በግንባር መይተዋል። ፎድ የፍጹም ጣት ምት ጥያቄ ኳሱ ግን በጣም ቀላል ነበር። ያ ግብ ጠባቂ ዳናልድ የመዝናናት ስሜት እንዲሰማው የሚያደርግ ደካማ ማጥቃት ስጋት ያገኘው የመጀመሪያ ኳስ በደንብ ክሊር አላደረጉትም። ድጋሚ ረጅም የገጨውን ኳስ ራምኬል ፎዋድ ቦታ አይቶ ለምታል የሞከረው ግን ራምኬልን ገጭቶ ኳሱ ቶል በኋላ ምላሽ ለመስጠት ቅዱስ ጊዮርጊሶች ሻይዶ ኳስ አሻማ በፍቃዱ አደገኛ ኳስ ፎዋድ እንደገና ሌላ እድል በቀጥታ መምታት ይችል ነበር ፍዋድ። ነገር ግን የተሻለ እድል ለመፍጠር ቅዱስ ጊዮርጊሶች የመጠቀም እድል ነበራቸው። ኮንኮኒ ሃፊዝ ረዳት ዳኛው የሰውነቱ እንቅስቃሴ ተገቢ አይደለም በውስጥ እግሩ መቶኛል የሚል ንዴት ውስጥ ነው ያለው። በጣም ክሮሶች እንዳይደረጉ በማገድ በኩል ኮንኮኒ ተመቷል። ቢኒያም ከኳስ ውጭ መቶታል መቶታል። አጸጋዬ ይወጣል። ጥሩ እንቅስቃሴ አድርገዋል። ኢትዮጵያ ቡና በዚህ ውጤት አሸነፈው ነጥቡን ከፍ ለማድረግ ባህሩ በጥሩ ንቃት መገኘት ነበረበት። የስንታየ ዋለጭን የመጀመሪያ ኳርያ ጨዋታቸውን ጥሩ ኳስ ቢኒያም ጥሩ ኳስ ፍዋድ ፍጹም ቅጣት ብትክልሉት ጥሩ ኳስ አመቻችተዋል። አደገኛ ኳስ የማይታመን ኳስ በረከት። ፎዋድ ለተሻለ ሰው በግሩም ሁኔታ ፎዋድ፣ ግሩም እይታ ነው ያለው። የሚገኝበት ቦታ ተመልከት። በጣም ቆንጆ ኳስ ነው ለበረከት። ይህን ኳስ እንድን ያል አስቆጠር ቀጥታ ጎል እንዲ ያስቆጥር። ሙሉ በሙሉ ተነፍልፎ እየተጠቀመ ነው። አማኑኤል ተመልከት። ኳሱን ጸጋ አቁሞለት ሄዷል። ብሩክ ቆሟል። በመሀል አማኑኤል ኳሱን ጠልፎ ሄዷል። ቶታሊ አልተግባቡ። ኳሱን በደንብ አልነካለትም ጸጋ። ብሩክ እዛው ቆሞ እየጠበቀው ነው። ቢያንስ ክሊር ማድረግ ይችላል። ኳሱ አጥሯል። አማኔል ከሁለት ፖይንት አለው። ኮንኮኒያ ፊስ ተመችቷቸዋል ዛሬ ሁሉንም የመጀመሪያ ኳስ ያሸንፍ ነበር። ጨዋታው ተጠናቋል። ሀምሳኛው የአዲስ አበባ ደርቢ ጨዋታ በኢትዮጵያ ቡና ሁለት ለባዶ አሸናፊነት ተጠናቋል። ማሸነፍ የቻሉበት ውጤት ሆኗል። ለአሰልጣኝ ፋሲል ተካልኝ ጎል በማስቆጠር በኩል በተለይ ተከታታይ ጨዋታዎች ውጤታማ አልሆኑም። ጎልም አስተናግደዋል። በደርቢ ጨዋታ ሽንፈት አጋጥሟቸዋል። ለታላቁ ሙልጌታ ከበደ የእግር ኳስ ኮከብ ማስታወሻነት ማሸነፍ እንፈልጋለን ብለዋል።